በምስራቅ አማራ ምድብ ሊግ ጨዋታ የመርሐቤቴ ወረዳ እግር ኳስ ቡድን ከምንጃር ሸንኮራ እግር ኳስ ቡድን ጋር ባካሄደው ጨዋታ አንድ ለባዶ በሆነ ውጤት አሸነፈ። ጨዋታው መጋቢት አስር ቀን 29 ዓመተ ምህረት በመርሐቤቴ ያለም ከተማ አርበኞች የከፍተኛ ሁለተኛ ደረጃ ትምህርት ቤት ግቢ ውስጥ የተካሄደ ሲሆን ጨዋታውን በርካታ ተመልካቾች ተከታትለውታል። ጨዋታው እጅግ ፉክክር የታየበት ሲሆን በመጀመሪያው አጋማሽ መጨረሻ ሰዓት ላይ የመርሐቤቴው ቡድን ለውጤት ያበቃቸውን አንድ ጎል አስቆጥሯል። ምንጃር ሸንኮራ እግር ኳስ ቡድን በሁለተኛው አጋማሽ ጨዋታ ውጤት ለማስገብ መስገብ ጥረት ቢያደርግም ሳይሳካለትም ቀርቷል። በምስራቅ አማራ ምድብ ሊግ ጨዋታ ምንጃር ሸንኮራ፣ ባቲ ከነማ፣ ቃሎ ወግዲ፣ አጣጌ፣ ደጋን፣ ሸዋሮቢትና መርሐቤቴ የወረዳዎችም የሚገኙበት ሲሆን እስከ መጋቢት አስር ቀን ሁለት ዘጠኝ ዓመተ ምህረት ድረስ በተካሄዱ ጨዋታዎችም ከደጋን ቀጥሎ የመርሐቤቴ እግር ኳስ ቡድን ከቃል ወረዳ እግር ኳስ ቡድን ጋር አቻ በማምጣት 10 ነጥብ ያስቆጠረ ሲሆን መጋቢት አስር ቀን 2009 ዓመተ ምህረት በሚንጃር ሸንኮራ እግር ኳስ ቡድን ላይ ባስቆጠረው አንድ ግብ ነጥቡን ከፍ እንደሚያደርግለት ለማወቅም ተችሏል። ለተጠናቀረው ዘገባ ነጋሻ በራ ከመርሐቤቴ ወረዳ ኮሚኒኬሽን ጉዳይ ጽህፈት ቤት